እግዚአብሔር በያላችሁበት የዓለም ክፍል ሁሉ ከእናንተ ጋር ይሁን። ውድ ቤተሰቦቻችን እንደምን ሰንብታችኋል? ይህ ቅኝት የተሰኘው መርሃ ግብራችን ነው። በዛሬው ዝግጅታችን መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳምን አብረን እንጎበኛለን ከተማ የምትገኘው መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ጥንተ ታሪኳ የሰፋ ነው። የመንበረ ጵጵስናነቷ ታሪክም ኢትዮጵያ ሀገራችን የራሷ ጳጳሳት ባልነበራት ጊዜ የሚጀምር ነው። በኋላም የራሷ ጳጳሳት ሲኖራትና ፓትርያርክ ስትሾም መንበረ ፓትርያርክ ሆናለች። በቀደመው ጊዜ ኢትዮጵያን በጳጳስነት የሚያገለግሏት የግብፅ አባቶች እንደነበሩ ይታወቃል። ኢትዮጵያ የራሷን ጳጳሳት እስክታገኝ ድረስ አገልግሎት የሰጡ ግብፃውያን ጳጳሳት ቁጥር አንድ መቶ አስራ አንዱ ሲሆን የመጨረሻው አባት ብፁዕ አቡነ ቄርሎስ ነበሩ። ብፁዕነታቸው ለጳጳሳት የጸሎት ማድረሻ ቤተ ክርስቲያን ያስፈልጋል በማለት ቤተ ክርስቲያን በሳር ጎጆ እንዲሰራ ማድረጋቸውን በደብሯ የእድሜያቸውን ከግማሽ በላይ በአገልግሎት የኖሩ አባቶች ከአባቶቻቸው የሰሙትን ደርሰውም የተመለከቱትን ይናገራሉ። መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የተመሰረተው ቀደም ሲል በራሷ ፓትርያርክ ከመመራቱ አስቀድሞ ከግብፃውያን ብፁዕ አቡነ ቄርሎስ ይችን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን በሚመሩበት ሰዓት ለጊዜው መገልገያ የነበረው በዚህ በጠቅላይ ቤተ ክህነት ከጭቃና ከእንጨት የተሰራ ትልቅ ቤተክርስቲያን ነበረች። እንግዲህ ስትመሰረት በግብፃውያን ሊቃነጳጳሳቶች ነው እንደተመሰረተች የምንሰማው። ግብፃውያን ነበሩ የሚያዙበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጵጵስናም ሲሾም እየተሄደ እዚያ ግብጽ እየተወረደ ከዚህ መማለጃ ወርቁ፣ ብሩ፣ የዝሆን ጥርሱ ምኑ ተሰጥቶ ጵጵስና ለማግኘትና ጳጳስ አድርገው ሾመው ለመላክ ብዙ መማለጃ ተይዞ ይኬድና ከዚያ ነው ሊቀ ጳጳስ የሚደረግ የነበር። እና በዚያን ጊዜም እነሱ ነበሩ ይህችን ቤተክርስቲያን የሚያስተዳድሯት። ቀደም ሲል ይህ ስፍራ የእመቤታችን ቤተክርስቲያን ሳይሆን የአቡነ እንጦንስ ቤተክርስቲያን እንዲሆን ነበር የታሰበው። ነገር ግን አቡነ እንጦንስ ቤተክርስቲያን የሚለውን ስያሜ ማኅበረሰቡ መልመድ ባለመቻሉ የእመቤታችን ታቦተ ሕግ እንዲመጣ መደረጉን በገዳሙ አገልጋይ የሆኑ አባቶች ያስረዳሉ። ይህችን የምታዩትን መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ሲመሰረት የመጀመሪያ ስሙ በግብፃውያን እንጦንስና መቃርስ በተባሉ መነኮሳት ስም አባ እንጦንስ የሚል ተሰይሞ የተወሰነ ዘመን ሲገለገል ኖሯል። በኋላ ግን የአካባቢው ሰው ይሄ እንጦንስ የሚለው አጠራር አልገባው ሲል የተለያየ ቋንቋ ሲናገር በዚህ ጊዜ ምን ብናድርግ ይሻላል? ብለው ብፁዕ አቡነ ቄሮሎስ መንበረ ፓትርያርክ ቅድስተ ቅዱሳን የድንግል ማርያምን ጽላት እንግዲህ፣ ብዙዎች የተለያዩ ታሪክ ይነግሩናል። እኛ ባንደርስበትም የተወሰኑት ከአዲስ ዓለም ማርያም ታቦታዋ እንደመጣች ይነግሩናል። ሌሎቹ ደግሞ የግርማዊ ቀዳማዊ ኃይለሥላሴ ንጉሠ ነገሥት ዘኢትዮጵያ ባለቤት የሆኑት እቴጌ መነን ከኢየሩሳሌም እንዳስመጡት እንሰማለን። ከዚያ በኋላ ግን የእንጦንስ መባሉ ቀርቶ በመቤታችን በቅድስተ ቅዱሳን በድንግድ ማርያም ስም ተሰየሞ በ1922 ዓ.ም እንደተቋቋመች ነው። እንግዲህ እቺ እንደተመሰረተች ታሪክም አስቀምጠውልናል። እኛም ከታሪኩ ተምረን ይህንን ይዘን እስካሁን እዚህ ቆይተናል። ቀደም ሲል በአቡነ እንጦንስ ስም የተጀመረው የቤተ ክርስቲያን ምስረታ ቅድስተ ቅዱሳን ማርያም ገዳም ሊባል እንደቻለ ያስረዱን አባት። ነገር ግን አሁንም የጻድቁ አባት የአቡነ እንጦንስ ታቦተ ሕግ በገዳሙ እንደሚገኝ ነገሩን። ግብጻዊው ጻድቅ አቡነ እንጦንስ ማን ነበሩ የሚለውን በጥቂት እንመልከት። ጥንቁጦንስ በግብፅ ሀገር አቅማን በምትባል ከተማ ነው የተወለዱት። በዚህች ዓለም ላይ የኖሩት ዕድሜም 120 ዓመት ነው። የጻድቁ አባት የረፍት ቀናቸው ጥር 22 ቀን ይከበራል። ስንክሳራቸው እንደሚናገረው ጥር 22 ቀን አርፈው ነፍሳቸው በእግዚአብሔር እጅ ሆና የመላእክት ማኅበር ሁሉ ወደ እርሳቸው መጥተው እየዘመሩ በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ ረፍት ተቀብለው አሳርፈዋቸዋል። አባ አንጦንስ በሀገራችን ታላላቅ ገዳማት ያሏቸው የአቡነ ተክለ ሃይማኖት፣ የአባ ሳሙኤል ዘዋልድባ፣ የአቡነ ኢየሱስ ሞዓ ዘሐይቅ፣ የአቡነ ሳሙኤል ዘወገግ የቆብ አባታቸው እንደነበሩም ታሪካቸው ይናገራል። በአሁኑ ወቅት በእኚህ ቅዱስ አባት ስም የታነጸ ቤተ ክርስቲያን በጎንደር ከተማ እንደሚገኝም የቅድስተ ቅዱሳን ማርያም ገዳም በ2011 ዓ.ም ባሳተመው መጽሔት ላይ ተገልጿል። ታዲያ በአባታችን በአቡነ ንጦንስ ስም የተሰየመው ቤተ ክርስቲያን የእመቤታችን ታቦተ ሕግ እንዲያርፍበትና መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እንዲባል የሆነው ሁሉም ምዕመናን ጠንቅቀው በማወቅ ጸሎት እንዲያደርሱ በማሰብ ነበር። ታሪክ እንደሚያስረዳን በ1918 ዓ ም ብፁዕ አቡነ ቄርሎስ የእመቤታችንን ታቦት አስመጥተው አሁን ህንፃ ቤተ ክርስቲያን የተሰራበት ስፍራ ጫካው ተመንጥሮ በሳር ክዳን ቤተ ክርስቲያን ሊሰራ ችሏል። ነገር ግን በአካባቢው የነበሩ መኳንንትና ነዋሪዎች ደግሞ ይህ ቤተ ክርስቲያንማ ለእግዝእትነ ማርያም ታቦት ማረፊያነት የሚገባ አይደለም በማለት እስከ ግብጻዊው አቡነ ማቴዎስ ዘመን ድረስ መንበረ ጵጵስና በመሆን ሲያገለግል ወደ ነበረው ወደ መናገሻ ቅዱስ ማርቆስ ቤተ ክርስቲያን እንድትሄድና በዛ እንድትቆይ አደረጉ። በ1922 ዓ.ም የሕንፃ ቤተ ክርስቲያኑ ዲዛይን በእስክንድሪያው ቄስና የሕንፃ ግንባታ ባለሙያ በሆነው ቡትሮስ ዳውድ አማካኝነት ከግብፅ ተልኮ መሠረት ተጣለ። በጊዜው በቅጥር ግቢው ድንኳን ተጥሎ ከመናገሻ ቅዱስ ማርቆስ ካህናትና አገልጋዮች መጥተው አርባ ቀን ምሕላና ጸሎት መድረሱን ታሪክ ይናገራል። 1928 ዓ ም ቤተ መቅደሱ ተባርኮ ታቦተ ሕጉ ሊገባ በእቅድ ላይ ሳሉ ሀገር በኢጣሊያን ጦር ዳግም ወረራ ውስጥ ወደቀች። በዚያን ጊዜ በአዲስ አበባ ዙሪያ የሚገኙ አድባራትና ገዳማት ቅርሶቻቸውንና ታቦተ ሕጉን ከምዝበራ ለማትረፍ መጠለያ የሆነችውም ይህችው ገዳም እንደነበረች ታሪክ ያስረዳል። ግብፃዊው ሊቀ ጳጳስ በጦርነቱ ወቅት ወደ ሀገራቸው ሄደው ነበርና በወቅቱ ሊቀ ጳጳስ የነበሩት በብፁዕ አቡነ አብርሃም አማካኝነት ገዳሟ ተጠብቃ የመከራ ዘመኑ ሊያልፍ ችሏል። ብፁዕ አቡነ አብርሃም በኢትዮጵያ ለመጀመሪያ ጊዜ ማዕረገ ጵጵስና ከተቀበሉ አራት ጳጳሳት መካከል አንዱ ናቸው። በካይሮ በሚገኘው ቅዱስ ማርቆስ ቤተ ክርስቲያን ማዕረገ ጵጵስና ተቀብለው ከመጡ በኋላ አባ አብርሃም ጳጳስ ዘምዕራብ ኢትዮጵያ ተላው ያሰሩ ለአቡነ ሃራ በሚል ተሰይመው በጎጃም በጎንደርና ሰሜን አህጉረ ስብከት ተሾመዋል። ብፁዕነታቸው በአውደ ምሕረት ትምህርተ ወንጌል በመስጠት የተቸገሩ በመርዳት በሁለንተናዊ አገልግሎት የተመሰገኑ ነበሩ። ብፁዕ አባታችን ቀዳማዊ አቡነ አብርሃም የኢጣሊያ ወራሪ ጦር ሀገራችንን በግፍ በወረረበት ዘመን በሊቃውንት ተመርጠው ግብፃዊው ሊቀ ጳጳስ አቡነ ቄርሎስ ትተው የሄዱትን መንበረ ጵጵስና ከኅዳር 21 ቀን 1930 ዓመተ ምሕረት ጀምሮ ተረክበው በቅንነትና በትጋት ያገለገሉ አባት ናቸው። በተሾሙበት ዕለት በሊቃውንት ጉባኤ ውሳኔ መሠረት አምስት ጳጳሳትንና አንድ ኤጲስቆጶስ ሹመዋል። የተሾሙት ጳጳሳትም አቡነ ዮሐንስ ጳጳስ ዘሸዋ፣ አቡነ ማርቆስ ጳጳስ ዘኤርትራ፣ አቡነ ሰላማ ጳጳስ ዘሐረር አቡነ ገብርኤል ጳጳስ ዘጎንደር አቡነ ማቴዎስ ጳጳስ ዘወሎና አቡነ ሉቃስ ጳጳስ ዘወለጋ ነበሩ። በዚህም የተነሳ በጊዜው በግብፅ ቤተ ክርስቲያን ተወግዘውም ነበር። በረከታቸው ይደርብንና ብፁዕ አቡነ አብርሃም በዘመናቸው ሁሉ ቅድስት ቤተ ክርስቲያንን ሲያገለግሉ ቆይተው ሐምሌ 26 ቀን 1930 ዓ ም ሲያርፉ ሥርዓተ ቀብራቸው በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ቤተ መቅደስ እንዲፈጸም ተደርጓል። የብፁዕ አባታችንና የሌሎች ሁለት አባቶች መካነ መቃብርም እዚህ ይገኛል። መጀመሪያ በመቅደሱ አንጻር ወደ ታች መጀመሪያ የተቀበሩት ወይም ያረፉት ብፁዕ አቡነ አብርሃም ይባላል። ሁለተኛው አባታችን ብፁዕ አቡነ ሚካኤል ከአስተዳደር ጀምሮ በመጨረሻም የተለያየ ክፍለ ሀገር እየሄዱ ከድካም በኋላ የዚች የቤተ ክርስቲያናችን የበላይ ጠባቂ ሆነው አስተዳዳሪ ሆነው ቆይተዋል። በዚህም እረፍታቸው በሆነ ጊዜ እዚህ እንዲያርፉ ተደርጓል። ሶስተኛው ደግሞ ብፁዕ አቡነ አብርሃም ይባላሉ። እሳቸው ብዙ ጊዜ ወደ ሀረር የነበሩ ሊቀ ጳጳስ አባት ናቸው። ለአገልግሎት ግን ወደ አዲስ አበባ በመጡ ሰዓት ወደ የትም ወደትም ሳይንቀሳቀሱ እግዚአብሔር በሰጣቸው ጸጋ በተማሩት እውቀት ቤተ ክርስቲያንን በድጓ በጾመ ድጓ፣ በቅዳሴ ሁሉም ሙሉ በኩሉ የሆኑ ታላቅ አባት ነበሩ ከዚህ ሳይለዩ ሲያገለግሉ ኖረው እረፍታቸው ሲደረግ ይህንን አገልግሎታቸውን እንተመ ብፁዕ ወቅዱስ አቡነ ጳውሎስ ወደ ሌላ ቦታ መሄድ አይገባቸውም፣ እዚሁ ማረፍ ይገባቸዋሉ፣ በዚሁ እንዲያርፉ ሆኗል። እነዚህ ሦስቱ ሊቃነ ጳጳሳት በዚህ እንዲያርፉ ተደርጓል። አሁን እዚህ የመቃብር ቦታ ስለሌለ እዚህ ማንም ሊቀበርም አይችልም። ስለዚህ አሁን እኚህ አባቶች በዚች ቅድስት ቤተ ክርስቲያን ብዙ አገልግሎት የፈጸሙ ብዙ አገልግሎት የፈጸሙ ስለሆኑ ስለ አገልግሎታቸው ስለ ቀናነታቸው በዚች ቢያርፉ ለቤተ ክርስቲያኗን በረከት ይሆናል። እነሱም አገልግሎታቸውን ውለታ ቤተ ክርስቲያን ከፈለቻቸው ሲሰራ እኔ አስታውሳል። ሌሎቹን እንኳን አላስታውስም ቀደም ይላል እና እሳች ብዙ ጊዜ በተለይ እኚህ ብፁዕ አቡነ ሚካኤል በአስተዳዳሪነት አባ ወልደ ሚካኤል ተብለው በዚች ቤተ ክርስቲያኗን እያስተዳደሩ የነበሩበት ጊዜ ነበር። ከዚያ ወደ ኤርትራ ወደ ኢትዮጵያ በነበረች ጊዜ የኤርትራ ክፍለ ሀገር ሊቀጳጳስ ሆነው ሁሉ ወደዚያ ተሾመው ሄዱ። ከዚያ ሲመጡ ደግሞ እዚህ የበላይ ጠባቂ ሆነው በዚህች ቤተ ክርስቲያን እስከ ፈተዮታቸው በዚች ነው ያገለገሉ። ስለዚህም እዚች እንዲያርፉ ተደረገ። ቅድስተ ቅዱሳን ማርያም ገዳም ለጳጳሳት የጸሎት ማድረሻ በነዋሪነትም ሆነ በስራ ምክንያት ደጇን ለሚረግጡ መጠጊያ መጠለያ ሆናለች። የጳጳሳት በዓለ ሲመት ሲከናወን በቅድስት ቤተ ክርስቲያን ስርዓት መሰረት ጸሎት የሚከናወንባትም ይችው መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ናት። በዓመት ሁለት ጊዜ የሚከናወነው የቅዱስ ሲኖዶስ ምልአተ ጉባኤ ከመጀመሩ በፊትም ሥርዓተ ጸሎት የሚደርሰው በዚህችው ቤተ መቅደስ ነው እና ይቺ ቤተ ክርስቲያን ሊቀ ጳጳሳት፣ ኤጲስቆጶሳት ሲሾሙ በዚች ቅድስት ቤተ ክርስቲያን ነው አስኬማው የሚደረግላቸው፣ ቅናተ ዮሐንስ የሚፈጸምላቸው እና ከዚያን ጊዜ ጀምሮ ሁሉን ሥርዓት የሚካሄድባት ናት። ለጸሎትም ለስብሰባ፣ በዚሁ ሲኖዶስ ሊጀመር ሲል መጥተው ሊቃነ ጳጳሳቱ ጸሎተ ነቢያት፣ ውዳሴ ማርያም፣ መልክአ ማርያም፣ ኢየሱስ አስፈላጊውን ጸሎት ምህላ ሁሉ ቆመው ስምዐና አምላክን ወመድኃኒነ እያሉ ጸልየው ከዚያ ወደ ስብሰባቸው ይቀጥላሉ፣ ይጀምራሉ ማለት ነው።